ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? በቤተሰብ እግዚአብሔር ይመስገን ደህና ነኝ። አደይ ድራማ እንትናም ዴብ እንግዲህ አደይን ፍለጋ ሂዶ ዴብም እንግዲህ እንዳደይ ታግቷለኝ እንግዲህ አስረው ወስደው እየደበደቡት እያለ አደይ ተውት፣ እሱ ምንም አያውቅም እያለች እያለ አባቱ ይመጣና ምንድን ነው ደግሞ ይሄ ሲል በአጥር ተንጠልጥሎ እያየ ነው የያዝ ነው። ይህ የአደይ የከንፈር ወዳጅ ሳይሆን አይቀርም እያሉት ነበረ ለአደይ አባት። ያደይ አባትም እንግዲህ ዴቪን ይዘውት የመጡትን ሰዎች በሉ እናንተ ውጡ ብሎ ካስወጡ በኋላ ቁጭ ብለው ወንበሩ ላይ እሽ ደግሞ አንተ ማነኛል ሲሉ፣ አደይም አባዬ እባክህን እሱን ከዚህ አስወጣው። ያደይ አባትም ዝም በይ የከንፈር ወዳጅሽ ነው። አንተ ተናገር አትናገርም እንዴ ሲሉት፣ ዴቪም እንግዲህ ቆይ ያደይ አባት እኔን ምን እያደረገኝ ነው ወደ አዴም ዘወር ብሎ አዴ፣ ምን አይነት አባት ነው ያለሽ ሲል፣ አከዛ እንግዲህ ያዴ አበይም አንተ ያዴ አባትም እንግዲህ አንተ ዝንበል አንተ ስለ አባት ልታስተምረኝ ነው ብሎ በዱሎ እንደዚህ ይቃጣ። የአደይ አባትም እንግዲህ ከሰፈሬ ከግቢ ምን ልታደርግ መጣ ሲለው፣ ዴብም አደይን ፈልጌ ነው የመጣሁት። አደይ አባትም እንግዲህ አንተ ስለ ልጅ ምን አገባ ምን አባል አግብቶ መጣ ሲሉት፣ ዴብም እንግዲህ ለምን አያገባኝም አደይ እኮ ናተኝ። አደይም እንግዲህ አባዬ እሱ ምንም የሚያውቀው ነገር የለም ድንገት የምሰራበት ቤት ነው ሳልነግራቸው ስለመጣሁኝ ሊፈልገኝ ነው የመጣው ትለዋለች። ዴብም እንግዲህ ለአዴ አባት አዴን እንደዚህ ማድረገው በሕግ ያስቀጣል፣ ያለ ፍላጎቷ እንደዚህ ማድረግ በሕግ ያስቀጣል። አዴ እራሷ መወሰን እራሷ ማድረግ የምትችል ትልቅ ልጅ ናት። አዴን እንደዚህ የማድረግ መብት የለውም፣ እሺ ይላቸዋለኝ። አዴም እንግዲህ በፍራት ወደዚህ አንዴ ወደ አባቷ አንዴ ወደ ዴብ ትመለከታለች። አደይ ምንግዲህ ዲብ ተው እያለች ዲብ ዲብ እንተይዋለች። ዲብ ምንግዲህ ላደይ አልተውም፣ ቆይ ምንድን ነው ካላገባሽ ብሎ ልጅን እንደዚህ ማሰቃየት ይላቸዋለኝ። ዴብ ምንግዲህ ከ ከኋሌ ብዙ ሰዎች እየመጡ ነው ያሉ፣ ከህግ አያመልጡም ሲል ያደይ አባትም ቆይ ቆይ ቆይ ቆይ አንተ የትኛው ጠበቃነ ስለ ልጄ የምታስፈራራኝ ወይስ የጀመራችሁት ሌላ ነገር አለ ሲል አዴም አራ አይደለም፣ አባዬ ምንም ነገር የለም፣ ዴቭ ወንድሜ ነው ትላለች አደይ። በጣም ፈርታለች። የአደይ አባትም እንግዲህ ወንድም አባሽ ጥፋ፣ ለካ ከዚህ ጎረምሳ ጋር ተጫጭተሽ ነው እኔን መከራባይን የምታበይኝ እያሏት ነበረ። ያደይ አባትም እንግዲህ እነ ጫኔን ይጠሩና አቤት ሲሏቸው ና ይሄን ልቡ ያበጠውን ልቡን አስተንፍሱልኝ፣ ሲል አደይም እንግዲህ አባዬ በምትወደው አባት ይሁንብህ ዴቭ ምንም የሚያውቀው ነገር የለም ብላ ታለቅሳለች። ያደይ አባትም እንግዲህ ስሚ እሺ ብለሽ እኔ የመረጥኩልሽን የምታገቢ ከሆነ አንቺም እሱም ነጻ ትወጣላችሁ ካለበለዚያ ውርድ ከራሴ ብሎ ለነጫኒ፣ እንግዲህ ነቃ ብላችሁ ጠብቁ፣ ካለበለዚያ አንድ ነገር ቢፈጠር ውርድ ከራሴ ብሎ እንግዲህ ለነሱም ያስጠነቅቃቸዋለኝ። እንግዲህ እነጫኒም እሺ ብለው አባ ያደ አባት ከቤት ይወጣሉ። እንግዲህ እነጫኒም አጅሪት ለካ ከከተማ ይህን ይህን ወዳች ነው ለካ ከዚህ ሬንቦ የምትይብን ይለታለኝ። ከዛ እንግዲህ ዴ በመጫፏን እንዳትነካት ይለዋለኝ። ይህ በዚህ እንዳለ እንግዲህ ኪንግና ዳይመንድ እየሄዱ እያለ ዳይመንድ ይሮጣል። ምን ሆና ነው የምትረውጥ ስለው ያ ዴይን አባት አይቼ ነው ይለዋለኝ። ካዩኝ ከዚህ ሰፈር አያስወጡኝም የሚለዋለኝ። እሱም እንግዲህ ለምንድን ነው የማያስወጡህ አደር አለበት አባቴ ከመሞቱ በፊት አደራ ብሎት ነው የሞተው ኪንግም እንግዲህ ከአባትየው ጋር የምትተዋወቁ ከሆነ ታዲያ ለምን አደይን አታስመልጣትም ይለዋል ኪንግም እንግዲህ ከዚያስ እኔ እንዳስመለጠዋት እንዳስ መለጥኳ ሲያቅ ምንም ያደርግ ይመስልሃል ሲለው፣ እንግዲህ ዳይመን ኪንግም እንግዲህ የት ያገኙሃለኝ፣ እንዲሁም ምኔን ጓደኛዬ ነው ብለህ አስተዋውቀኝ። ኪንግም እንግዲህ ይህን ያህል ዘመን መጥቼ አንድ ቀን ሳልጠይቀው አሁን አደይን ተከትዬ መጥቼ ሲያየኝ የማይጠረጥረኝ ይመስልሃል ወይ ይለዋለኝ። አሁን ዴብ ካጠገቧ ስላለ ምንም ነገር አድርጓትም። አሁን እኛ ያለብን መረጋጋት ነው። ከዛ በኋላ እንግዲህ አንተ እንዳልከው ማድረግ ነው። ሌላ ምናም ሌላ ምን አማራጭ አለ ታዲያ? ይለዋል ዳይመንድ፣ እንግዲህ ከዴብ መማር አለብን። አሁን እኛ ወደ ቤት መመለስ አለብን ሲለው፣ እንግዲህ ኪንግም አደይን ሳንይዝ ምን ሲለው ከዛ አሁን እኛ ወደ ቤት እንደሄድና ከዛ ካሸናፊ ጋር እንመጣለን። ይለዋለኝ እንግዲህ ዳይመንድ ኪንግን አደይ ዴቭን በጣም ከአንተ እምትወደው ይመስለኛል። ስለዚህ በአደይ ላይ ያለህን ነገር ብትተው ይሻላል። ይለዋለኝ እንግዲህ ታውቃለህ፣ ይለዋለኝ ምን ሲለው አደይን ፊቷን ካየኋት በጣም ቆይቻለሁ፣ በጣም ናፍቃኛለች ይለዋለኝ ዳይመንድም እንግዲህ ኪንግን አዴይን ብትተዋት ነው የሚሻለው፣ ዴቪን በጣም የምትወደው ነው የሚመስለኝ። አንተ መኪና የለ ወይም ህይወቷን የምትቀይርበት ገንዘብ የለም ሲለው፣ አዴይ ሰርቶ በመቀየር ታምናለች፣ አብረን ሰርተን እንቀየራለን እያለው ነበረ። እሱ ግን እንተው፣ ዴቪን የምትወደው ይመስለኛል ቢለው፣ እሱ ግን መስሜ የለውም። ሊሊ ቤዛን እንግዲህ እኔ የምለሽ ቤዛ ይሄ ቤትና ሶፋ የተመቸሽ ትመስያለሽ፣ መቼ ነው ግን የምትሄጅ ስትላተኝ ቤዛም ወዴት ስትላተኝ፣ ሊልም ወደ ምትሄጅበት ነዋ፣ እሄዳለሁ ብዬ ነበረ እንዴ ስትላተኝ፣ እና ከዚህ ልትሆኝ ነው ስትላተኝ፣ ባርክ እስከሚመጣ ድረስ እቆያለሁ እኮ አስቸገርኳችሁ እንዴ ስትል፣ ኤላውም እንግዲህ የሄደበትን ጉዳይ ተሎ እንዲፈጽም ነገር ይላታል። እንግዲህ ቤዛ የደበቀቻቸው ነገር አለ። የእናቷን የወንድሞቿን አድራሻ ስለደበቀቻቸው እንግዲህ ባርኮትም ሊያገኛቸው አልቻለም። ለባርኮት እኔ ምደውልለታለሁ። አንቺም ከዚህ ብዙ መቆየት የለብሽም። ሊሊም ከአንቺ ጋር መቆየት ብዙ ደስተኛ አይደለችም ቤዛውም እንግዲህ ሊሊ ከዚህ በመሆን የተጎዳሹ ነገር አለ ወይ ስትላትኝ፣ ሊሊም እንግዲ እንግዲህ ማን ነው አሁን፣ ሂጂ ያለሽ ባርኪ እስኪመጣ ድረስ ቆይ። እሱ ከመጣ በኋላ ግን ከዚህ ቤት ትሄጃለሽ። ከዚህ ቤት መኖር የምንችለው እኔና ኤላ ብቻ ነን። በመካከላችን ማንም ሰው እንዲገባ አንፈልግም። እሺ ትላታለች ቤዛም እንግዲህ አንተም እንደዚህ ነው የምትለኝ ኤላ? እኔ እኮ ሰዎች አሉኝ ጓደኞች አሉኝ ብዬ ነበረ የመጣሁት ቆይ፣ እኔ ምን አጠፋሁኝ? ስትል ኤላም እንግዲህ ቤዛ ተረጋጊ፣ ትልቅ ነገር እኮ አደለም የተባልሽው። ሊሊ አንቺም እሷ ላይ ጠንከራ አትበይባት። ባርክ እስኪመጣ ድረስ አደለ ከዚህ ቤት የምትቆየው እስከዛ ድረስ ትንሽ ታገሻተኝ። ቤዛ መታጠቢያ ክፍል ደርሼ ልንጣ ብላ ተነስታ ትሄዳለች። እላም እንግዲህ ንልን እኔ ኮ እንድታከብርሽ ብዬ ነው እንደዚህ የምናገራተኝ። አንቺ ግን ስልጣን ሲሰጥሽ ከእኔ ልሰሽ ቁጫ አልሸኝ ሊሊ ግን ጎበዝ ናት። የቤዛ የሴረችው ነገር ገብቷታለኝ። ለኤላም እንግዲህ አንተ ብትተዋትም እሷ ግን አሁንም ታፈቅረሃለች፣ አይነ ሆዋን አይቸዋለው፣ ትወድሃለች ብለዋለች። ኤላም እንግዲህ ተይ እንደዚህ አትበይ፣ ባርኪቢ ሰማሻውን ምን እንደሚሰማው አስቢ ሲላት ነበረ። ይህ በዚህ እንዳለ እንግዲህ ዴቭና አደይ ከታገቱበት አደይ እንግዲህ ዴቭ አንተ ከዚህ ድረስ መምጣት አልነበረብህም፣ ስትለው ዴቭም እንግዲህ ምን ላድርግ አደይ ቤቱ ያላንቺ ጨለማ ሆነብኝ። ደግሞ እኮ ነግሬሽ ያለው አይደል? አንቺ ቤት ውስጥ ከሌለሽ ሰላም አላገኝም ይላታል። ዴቭም ቤን ሲናገራት ቆጣ ባለ ቃል ነበረ። አደይም የፈለገ ቢሆን ለምን ራስክን አደጋ ላይ ተጥላለህ? ቆይ ከዚህ በመምጣትህ ምን አተረፍክ? የኔ ጉድ ማለቂ የለውምና አንተ ችግር ውስጥ መግባት አለብህ እንዴ? ዴብም እንግዲህ እንደማልተውሽኮ ቃል ገብቼልሻለሁ። የትም ብትሄጂ ምንም ብትገቢ አብሬሽ ይገባለሁ። ይህን ሁሉ እወድሻለሁ፣ አፈቅርሻለሁ ምልሽ አደይ ላፌ ብቻ አይደለም አደይም እንግዲህ ቆይ ይህ ሁሉ ድብደባ ለምን እንዳንተ እንዴት ይገባል? ስትለው ዴብም እንግዲህ ካየሽው ከሰውነት በላይ ልቤ በጣም ቆስሏል ይላታል። አደይም እንግዲህ አየህልኝ ያደልጉዴን ለምን ፍቅር መቀበል እንዳቀተኝ ምን ያህል መከራና ችግር ውስጥ እንዳለሁ አየህኝ አይደል ትለዋለች። ዴብም እንግዲህ ወደዚህ እኮ መምጣት አልነበረብሽም አደይ፣ ሲላተኝ አደይም ሁሉም ነገር ፊቱን ሲያዞርብኝ፣ ወዴት ወዴት መሄድ ነበረብኝ? ወደኔ ኮ መምጣት ትቺ ነበር ሲላተኝ አደይም እንግዲህ አንተም በፍቅርና በቤዛ ነገር ሰምተህ ልትሰማኝ አልቻልህም፣ ትለዋለች የቤዛንና የፍቅርንስ እሺ ይሁን ብዬ ቻልሁት፣ ያንተን ግን ማመን አቃተኝ ስትለው ደብም እንግዲህ ይቅርታ አደይ በጣም ተሳስቻለሁ። ግን እኮ ወዲሁ ነ ልፈልግሽ የወጣሁት ሊሊም ጋር ሂጀ ነበር። ሊሊም ግን ወዲው ከሰው ቤት እንደገባች ነው የነገረችኝ። ምንም ቢሆን አራቀችም ከዚሁ ከተማ ነው ያለችው ብዬ እርፍ ብዬ ነበር። አደይም እንግዲህ ሊሊ ጋ መተ ነበር ስትለው፣ አዎ ውሰጀኝ ስላተኝ ገጠር እንደ መጣች ሰማው። ታውቂያለሽ እንግዲህ። አደይም ሊሊጋ ሂጀም ነበረ ኤላም ትሮፊት አላሳየኝም። ስለዚህ እናቴ እያለች ለምኔ ሁሉ መከራ ያለው ብዬ ወደ እናቴ የመጣሁኝ። እንግዲህ ድራሞ ሲገባደድ ዲዱ ትንሽ ዘወር ዘወር ልበል ብላ ከቤት እንደወጣች ብርሃኔ ስትፈልጋት ማታት ነበር። ብርሃኔም እንግዲህ ሷ ፍለጋ ብር ብላ ወጣለች። እንግዲህ አዴ አባትም ደውሎ አዴን ወደ አባቷ ሊያጋባት ወደ ፈለገው ሰው ይዘዋት እንዲሄዱ ትዕዛዝ ያስተላልፋል። እንግዲህ ዴብን ደግሞ ይህን ከንቱስ ምን እናድርገው ሲባባሉ ይህን ደግሞ በኋላ እናስወግደዋለን ብለው አደይን ይዘዋት ይወጣሉ። ዴብም እንግዲህ አደይን ተዋተኝ ጫፏን እንዳትነኳት እያለ ነበረ። እንግዲህ አሹ ዳይመንድና ኪንግም ነው ተመካክረው የሚያስወጡበትን ተነጋግረው ሂደው እንግዲህ አደን ይዘዋት ከወጡ በኋላ አሹና ዳይመንድ ገብተው ዴቪን ፈተውታለኝ። ዴቭ ያመልጥ ይሆን ወይ? ሰዎቹ ደርሱበት ይሆን? የልጁ ሁኔታስ ምን ይሆን? ላደይስ እናሹ እነ ኪንግ ይደርሱላት ይሆን ወይስ እንደፈራች ለማትፈልገው ሰውዬ አሳልፈው ይሰጧት ይሆን? ሊዱስ እንደጠፋች ትቀር ይሆን ወይስ ብርሃኔ ፈልጋት አገኝ ይሆን የሚለውን በቀጣይ ምና ይሆናል።